ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የሐረሪ ክልል መንግስት ለ1446 ተኛው የኢድ አለድሃ አረፋ በዓል የእንኳን ረሳችሁ መልዕክት አስተላለፈ። በዓሉም የሰላም የአንድነት፣ የመተሳሰብና የደስታ እንዲሁም የፍቅር እንዲሆን ተመኝቷል። ፍቃዱ በላይ ዝርዝሩን ይዞታል። የሐረሪ ክልላዊ መንግስት ለመላው የእስልምና እምነት ተከታዮች እንኳን ለአንድ ሺህ አራት መቶ አርባ ስድስተኛው የኢድ አል አድሃ አረፋ በዓል በሰላም መድረሳችሁ እያለ መልካም ምኞቱን መልእክቱን ያስተላልፋል። ህዝበ ሙስሊሙ በዓሉን ሲያከብር እርስ በእርስ መደጋገፍና መቻቻል መተባበርና አብሮነትን በማጠናከር ሊሆን ይገባል። ህዝበ ሙስሊሙ የኢድ አል አድሃ አረፋ በዓል ሲያከብር የተቸገኑ ወገኖችን በማብላትና የተጠሙትን በማጠጣት እንዲሁም የተለመደ የመተዛዘንና የመረራት ባህሉን በመተግበር በዓሉን እንዲያከብር የክልሉ መንግስት ጥሪውን ያቀርባል። በተያያዘም ህዝበ ሙስሊሙን ጨምሮ መላው የክልሉ ነዋሪ ሰላምን፣ አብሮነትን መተባበርንና ወንድማማችነትን በማጎልበት እንዲሁም በክልሉ የተከናወኑ የሚገኙ ልማት ተግባራት ድጋፉን እንዲያጠናክር የክልሉ መንግስት በዚህ አጋጣሚ ይጠይቃል። የክልሉ መንግስት በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446 ለኢድ አል አድሃረፋ በዓል በሰላም አደረሳችሁ እያለ መልካም ምኞች መልዕክቱን ያስተላልፋል። በዓሉ የሰላም የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆን ከልብ ይመኛል። መልካም በዓል! የሐረሪ ክልላዊ መንግስት ግንቦት 28 ቀን 2017 ዓ ም ሐረር። ህዝበ ሙስሊሙ የኢድ አል አድሃ አረፋ በዓልን ሲያከብር የሀገር አንድነትን በሚያጠናክር መልኩ እንዲያከብር የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ኃላፊ አቶ ጌትወይሰ ጥሪ አቀረቡ። ለ1446 ኛው ዓመተ ሂጅራ የኢድ አል አድሃ አረፋ በዓል የእንኳን አድረሳችሁ መልእክታቸውን ማስተላልፈዋል። ቤቴሌም ደሴም ባለፉት ሰባት አመታት የለውጥ ጉዞ በተገኙ ስኬቶች ተግዳሮቶችና በቀጣይ አቅጣጫዎች በሐረሪ ክልል በያዝነው ግንቦት ወር በየደረጃው በከተማና በገጠር ሲካሄድ የነበሩ መድረኮች በትላንትናው ዕለት መጠቃለላቸው ይታወሳል። በዚህ ጉዳይ ዙሪያም የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ መግለጫ ሰጥተዋል። ኃላፊው በመግለጫቸው በክልሉ በአጠቃላይ ከተለያዩ የማህበረሰብ ክፍሎች ጋር ከሰባ በላይ መድረኮች መካሄዳቸውን ገልጸዋል። ከመምህራን፣ ከጤና ባለሙያዎች፣ ከነጋዴዎች፣ ከአሽከርካሪዎች፣ ከመንግስት ሰራተኞች፣ የሚዲያና ኪነ የሚገጥም ባለሙያዎች በየደረጃው ካሉ የጸጥታ አካላት እንዲሁም ተጽዕኖ ፈጣሪና የአገር ሽማግሌዎችና ሃይማኖት አባቶች ጋር በከተማና በገጠር ውይይት መካሄዱን ጠቁመዋል። ይህ መድረክ ባለፉት ሰባት የለውጥ አመታት በክልሉ ና በሀገሪቱ የነበሩ ስኬቶች በሰላም፣ በኢኮኖሚ፣ በማህበራዊና በፖለቲካዊ ብሎም በዲፕሎማሲው ረገድ የነበሩ ስኬቶችንና ያጋጠሙ ተግዳሮቶችን በሁሉም ማህበረሰብ የጠራ ግንዛቤ ለማሰረጽ በቀጣይ የተሻለች ሀገር ግንባታን ለማስቀጠል በማለም መዘጋጀት ማለቱንም አቶ ጌቱ ተናግረዋል። ሁሉንም ማህበረሰብ ማሳተፍ መቻሉን ጠቁመው በሀገሪቱ ባለፉት የለውጥ አመታት በታዩና እየታዩ ባሉ ለውጦች መደሰታቸውን በነበሩ በሁሉ መድረኮች ተሳታፊዎች በአንድ ድምጽ የተስማሙበት መሆኑን ገልጸዋል። በክልሉ አንጻራዊ ሰላም መገንባት መቻሉንም የመድረኩ ተሳታፊዎች የተስማሙበት መሆኑንም ጠቁመዋል። በአጠቃላይ መድረኮቹ የሀሳብ ልዕልና የታየበት በግልጽ ሊቀረፉ የሚገቡ ችግሮች የተነሱበት መሆኑንም አቶ ጌቱ አብራርተዋል። አሁን የተሰራው ስራ በጣም አበረታች ነው፣ መቀጠል አለባችሁ ከጎናችሁ ነን የሚለውን ግልጽ መልእክት አስተላልፎ፣ ነገር ግን ደግሞ መስተካከል አለባቸው ብሎ ደግሞ ለይተው ለፓርቲያቸውም ለመንግስታቸውም ደግሞ ይሄ ይሄ ነገር መፈታት አለም ስንፈታም ከእናንተ ጋር በጋራ እንፈታለን ብሎ ደግሞ ለይተው ያስቀመጡት ጉዳዮች ደግሞ አሉ ማለት ነው። ለምሳሌ ይህንን ለማንሳት በአጠቃላይ እንደ ሀገር የተሰሩት እንደ ክልል የተሰሩት ስራዎች አፕሪሼት አድርገው ከክልላችን ነባራዊ ሁኔታም ለምሳሌ ከመልካም አስተዳደር ጋራ ተያይዞ ያሉ ከአገልግሎት አሰጣጥ ጋራ ያሉ የተጀመሩ የተሻሻሉ ጥሩ ጥረ ነገሮች አሉ፣ ግን እዚህ ላይ አሁንም መንግስታችን ጠንክሮ መስራት አለበት። በመድረኮቹ መንግስት በሁለንተናዊ መልኩ ያከናወናቸውን ጅምር ተግባራት የሚበረታቱ መሆኑን መጠቆማቸውንና በቀጣይም የመልካም አስተዳደር ችግሮችን በመቅረፍ የኑሮ ውድነትን ማረጋጋትና የስራ ዕድል ፈጠራ ላይ መንግስት በትኩረት ቢሰራ የሚሉት መነሳታቸውን ኃላፊው አክለዋል። በሁሉም መድረኮች የተነሱ ችግሮችን እንደ ግብአት ተወስደው በቀጣይ በየደረጃው ለመቅረፍ የ2018 እቅድ ላይ ተካተው እንዲሰሩ ወደ አንድ የመውሰድ ተግባራት መከናወኑንና ከሁሉም ተቋማት ጋር የጋራ ውይይት መድረክ በቀጣይ ይካሄዳልም ብለዋል። ማ ምንድን ነው ማስተካከል ያለበት የሚለውን ሰነዶች ተሰንደዋል። ሞስ ዛሬ ተጠናቆ ከዛ ለውይይት ዝግጁ ይሆናል። ከዚህ ውይይት በኋላ በአስተባባሪ ኮሚቴ በተቀመጠው አቅጣጫና ክቡር ፕሬዚዳንታችንም በሰጡት አቅጣጫ መሰረት ቀጥሎ የወረዳም የክልሉም አመራር ባለበት ሁሉም ህብረተሰብ ክፍል ያነሳውን ሀሳብም ይሁን ጥያቄዎች በጋራ በአንድ መድረክ አቅርበን እነዚህ እነዚህ የሰራ ናቸው ጥሩ ናቸው ተብሎ በህብረተሰቡ ተነስተዋል። ስለዚህ ይህንን አጠናክረን መቀጠል አለብን። ይሁን እንጂ ደግሞ ስራ እየሰራን ስራ ውስጥ ጉድለት አይጠፋም። ስለዚህ እነዚህን ጉድለቶች ደግሞ በእያንዳንዱ ሴክተር ላይ የተነሱትን ነገሮች እነዚህ እነዚህ እነዚህ ናቸው እና እነዚህን ነገሮች አሁን ከአጭር ጊዜ አንጻር ለምሳሌ አሁን የግንቦት ወር እየጨረስን ነው። ቀጥሎ የሰኔ ወር አለ። የማጠቃለያ ምዕራፍ ላይ ነው ያለነው። በዚህ በቀረን ጊዜ ውስጥ መፍታት ያለብንን ልንፈታ፣ ሌሎቹንና አብዛኛዎቹን ግን ለ2018 እቅዶቻችን መነሻ አድርገን ወይ ደግሞ እንደ ግብአት ተጠቅመን እያንዳንዱ ሴክተር ለ2018 እቅድ ውስጥ የእያንዳንዱ ህዝቡ ያነሳቸውን በቅሬታ የተነሱትንም ነገሮች በደንብ ዘርዝሮ እንዲይዝ በአጠቃላይ መድረኮቹ የነጠላ ትርክትን ለአንዴና ለመጨረሻ ጊዜ ተዘግቶ በአዲስ ምዕራፍ አሰባሳቢ ትርክት የመገንባት ሂደትን የሚያሳኩ መሆናቸውን አቶ ጌቱ አረጋግጠዋል። በመጨረሻም አቶ ጌቱ ባስተላለፉት መልእክት አፍራሽ ኃይሎች ኢትዮጵያን ሊያሻግር የሚችል ሀሳብ ስለሌላቸው የተለያዩ አፍራሽ አጀንዳ እየፈበረኩ የሚንቀሳቀሱ በመሆኑ ህብረተሰቡ ይህንን በመገንዘብ ከመንግስት ጎን በመቆም እንዲዋጋቸው ጥሪ አቅርበዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ የደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። ሙስሊሙ ማህበረሰብ ኢዳለዳሃ አረፋ በዓልን አብሮ በመኖር ባህል በሚያንጸባርቅ መልኩ ሊያከብሩ ይገባል ሲሉ የእስልምና ሃይማኖት አባቶች ተናገሩ። የአረፋ በዓል የእርድ በዓል እንደመሆኑ መጠንም የመተጋገዝ ባህላችን ሊዳብርበት እንደሚገባም ነው የሃይማኖት አባቶቹ የገለጹት። ዝርዝሩ በተከታይነት ይቀርባል። የሙስሊሙ ህብረተሰብ የኢድ አልአድሃ አረፋ በዓልን አብሮ የመኖር እሴትን በማንጸባረቅና የተቸገሩ ውግግኖችን በመርዳት ሊያከብሩት እንደሚገባ የሐረሪ ክልል እስልምና ጉዳዮች ምክር ቤት ፕሬዝደንት ሐጂ አብዱ ሰላም ጅብሪል ተናግረዋል። በእስልምና ከሚከበሩ ዋና ዋና በዓላት መካከል ኢድ አልአድሃ አረፋ በደማቅ ስርዓት የሚከበር የእርድ በዓል ነው ሲሉም ገልጸዋል በአረፋው ወቅትም የሚፈጸመው እርድ ኡዱያ ተብሎ የሚጠራም ሲሆን የታረደው ስጋ በሶስት ተከፍሎ ለቤተሰብ ለጎረቤት እንዲሁም ለተቸገሩ ለመደገፍ የሚሰጥ መሆኑን ተናግረዋል ይህም የአብሮነት ይበልጥ ለማጠናከር ትልቅ አስተዋጽኦ ያለው መሆኑንም ጠቁመዋል ህዝባችን አንድነቱን ማጠናከር አለበት። ፈጣሪ በሰጠን ጸጋ አንድነታችንን ማጠናከር አለብን። የተሰጠንን ጊዜ በአግባቡ መጠቀም አለብን። ለሰይጣን መንገድ መክፈት የለብንም። አንድነታችንን ማጠናከር አለብን። በዓለም ስንኖር መዋደድ አለብን። በዓሉ የመደጋገፍ የአንድነት እንዲሁም የመተዛዘን እሴት የሚታይበት መሆኑን የገለጹት ደግሞ የኢድ ሶላት ኢማም የሆኑት ሼህ ሙክታር ሙባረክ ናቸው። ባቲ ኹርነ ኸይተ ተማስ ዋጂብ ጉዳ ኸንገዱ ተኩማ ህዝበ ሙስሊሙ የኢድ አል አድሃ አረፋ ዕለት የአደባባይ ሶላት ስነ ስርአቱን ካከናወነ በኋላ ወደ ቤቱ ሲመለስ የእርድ ስነ ስርአቱን ያከናውናል ወይም ዱሰያ ያካሂዳል ማለት ነው። ምክንያቱም በዓሉ የእርድ በዓል ነው፣ ፈጣሪም የሚያዘው ነው።

በመፍራት በአንድነት እንዲኖሩ ነው። መተጃራጄትን ከናን ኒ ወስያ የሃይማኖት አባቶችም ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደርሳቸው በማለት መልእክታቸውን አስተላልፈዋል። የአረፋ በዓል ምክንያት በማድረግ በሀረሪ ክልል የጽዳት ዘመቻ ተካሄደም። በነገው ዕለት የሚከበረው የኢድ አልአድሃ አረፋ በዓልን በማስመልከት ህዝበ ሙስሊሙ የስግደት ስነስርዓት በሚከናወንበት ቦታ ላይ የጽዳት ዘመቻ ተከናውኗል። የሀረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣን በወቅቱ እንዳሉት ሀረር ሰላምና ደህንነቷ የተረጋገጠባት ከተማ እንድትሆን የሃይማኖት ተቋማት ትልቁ ሚና የሚጫወቱ መሆኑ አንስተው በተለይ ደግሞ በበዓላት ወቅት የእምነቱ አባቶች ለሌሎች አሪያ መሆን ተግባር በመፈጸማቸው ሊመሰገኑ እንደሚገባም ገልጿል። በክልሉ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ ኮሚሽነር ነስሪ ዘከሪያ በበኩላቸው ሐረር በሃይማኖት መቻቻልና መረዳዳት ረገድ የምትነሳበት ከቃልም በላይ በተግባር የተረጋገጠበት መድረክ በመሆኑ በዚህ ጸዳት ዘመቻ ላይም የታየው አንድነት በቀጣይ በሌሎቹ መድረኮች ማስቀጠል እንደሚገባ አሳስበው ለመላው የእስልምና እምነት ተከታዮችም በሙሉ መልካም በዓል እንዲሆንላቸው ተመኝተዋል። በዘመቻው ላይ የሐረሪ ክልል ፖሊስ ኮሚሽን አመራርና አባላት በተለያዩ የሃይማኖት አባቶች የኮሚኒቲ ፖሊሲንግ አደረጃጀት እንዲሁም የሰላም ቤተሰብ አባላትን የተገኙ መሆኑን ከክልሉ ፖሊስ ኮሚሽን የተገኘው መረጃ ያመለክታል። ማንኛውም እርድ ሲካሄድ ጤናማና ጥራት ባለው መንገድ መሆን እንዳለበት የሐረር ከተማ መዘጋጃ ቤት አስታውቋል። እርድ ሲካሄድም ተረፈ ምርቱን አካባቢውን እንዳይበክል በአግባቡ ማስወገድ እንዳለብንም ተገልጿል። አያንቱ አህመድ ዝርዝሩን ይዘዋለች። በህዝበ ሙስሊሙ ዘንድ በድምቀት ከሚከበሩና እርድ ከሚካሄድባቸው በዓላት አንዱ የኢድ አላዳ አረፋ በዓል መሆኑ ይታወቃል። ከበዓል ጋር ተያይዞ እርድ ሲካሄድ ጤናማና ጥራት ባለው መንገድ መሆን እንዳለበት የሐረር ከተማ ማዘጋጃ ቤት አስታውቋል። የማዘጋጃ ቤቱ ምክትል ስራ አስኪያጅ አቶ ፈራን ዚያድ ከሐረሪ ብዙን መገናኛ ኤጀንሲ ጋር ባደረጉት ቆይታ ህብረተሰቡ ለበዓላት እርድ ሲያካሄዱ ጤናማነቱ የተረጋገጠና ጥራቱ በተጠበቀ መልኩ ማካሄድ እንደሚገባ ገልጸዋል። የሚታረደው እንስሳ ከመታረዱ በፊት በባለሙያዎች ጤናማነቱ ማነቱ ሊረጋገጥ እንደሚገባ አሳስበው የሚታረዱበት መሳሪያዎች ጥራት ሊኖሯቸው ይገባል ብለዋል። ማንኛውም እርድ ከቄራ ውጪ ማካሄድ ተገቢ እንዳልሆነ የገለጹት ምክትል ስራ አስኪያጁ በዚህም ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለባቸው አስታውሰዋል። ከዚህ በተጨማሪም እርድ ሲካሄድ ተረፈ ምርቱ አካባቢን እንዳይበክል በአግባቡ መወገድ እንዳለበት ገልጸዋል። እንደሚታወቅ ብዙ የእምነት በዓላት ላይ ብዙ እርዶች ከሚከናወኑትበት በዓላት ውስጥ አንዱ የኢዳላህዳ በዓል አንዱ ነው። እዛ ላይ እንደተባለው ህገ ወጥ እርድም ከሚበዛባቸው ጊዜያት ውስጥ አንዱ ይሄ ታይም ነው ማለት ነው። ሙስሊሙ ማህበረሰብ ከምንጊዜውም በላይ ጤናውን የጠበቀ ንጽህናውን የጠበቀ የእርዳ አገልግሎት ማከናወን አለበት። ያ ደግሞ ሲባል ሁላችንም ጥቅም ነው ማለት ነው። ለጤናችን ጤናችን ከመጠበቅ አንጻር ሁላችንም የበኩላችንን ኃላፊነት መወጣት እንዳለብን መግለጽ እፈልጋለሁ። በመቀጠል እዚህ ላይ በደንብ መታወቅ ያለበት ማንኛውም ሰው ያረደበት ተረፈ ምርት በአግባቡ ማስወገድ አለበት። ስፔሻሊ ከአመት በዓል ከኢድ ጋር ተያይዞ የሚፈጸሙ እርዶች በትክክል ማኔጅ መደረግ አለባቸው። በተጨማሪ ደግሞ ማንኛውም ለልኳንዳ ቤት የሚቀርብ የስጋ እርድ ከቄራና ቄራ ብቻ ነው እርድ ሊፈጸም የሚገባው እና ህብረተሰቡን በዛ ልክ አውቆ የበኩሉን ኃላፊነት ወስዶ ተግባራዊ ማድረግ አለበት። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አላህዳ ወይም ማረፋ በዓል አደረሳችሁ ሲሉ መልእክታቸውን አስተላልፈዋል። ለሙስሊሙ ማህበረሰብ እንኳን ለኢድ አልሃዳ በሰላም አደረሰን አደረሳችሁ ማለት ፈልጋለሁ። መልካም ኢድ ማለት ፈልጋለሁ። ህብረተሰቡ ጤንነታቸው የተጠበቀ በቄራ አርድ የተከናወኑና ከሉካንዳ ቤቶች ብቻ የስጋ ውጤቶችን መጠቀም እንዳለባቸውም መልእክት ተላልፏል። ዜናዎቻችን እንደቀጠሉ ናቸው። የሀርሪ ክልል ሙስሊም ሴቶች ማህበር 1446ኛው የኢድ አዳ አረፋ በዓልን በማስመልከት በክልሉ ማረሚያ ኮሚሽን ለሚገኙ ሴቶች የተለያዩ ድጋፎችን አበረከቱ። በዓሉን ስናከብር አቅመ ደካሞችን በመደገፍ መሆን እንደሚገባም ነው የተገለጸው። ገዛኝ አራጌ ስብስባለሁ። የሐረሪ ክልል ሙስሊም ሴቶች ማህበር ለ1446ኛው የኢድ አላድሃ አረፋ በዓል በማስመልከት በክልሉ ማረሚያ ኮሚሽን ለሚገኙ ሴቶችና ልጆቻቸው የተለያዩ ድጋፍ አበርክተዋል። ድጋፉም ግምቱ ከአራት መቶ ሺህ ብር በላይ የሚያወጡ አልባሳትና የምግብ ፍጆታዎችን ማህበሩ በቦታው በመገኘት ሰጥቷል። የሐረሪ ክልል ማረሚያ ኮሚሽን ኮሚሽነር አቶ አድናን አህመድ በወቅቱ እንደገለጹት መንግስት በዋናነት ሰው ተኮር ስራዎች ላይ ትኩረት ሰጥቶ እየሰራ መሆኑን ጠቁመው ይህንንም ተከትለው የተለያዩ ማህበራት የሚያከናውናቸው ድጋፎች የሚበረታታ መሆኑን ጠቁመዋል። ሰው ተኮር በሆነ ሁኔታ መንግስታችን በዋናነት በሰው ተኮር ስራዎች ከፍተኛ ስራዎች እየሰራ መሆኑ ይታወቃል። የህብረተሰቡን ተጠቃሚነትና ተሳታፊነት የሚያጎሉ አቅመ ደካሞችን በየደረጃው ድጋፍ በማድረግ ከፍተኛ በሀገር አቀፍ ደረጃ በመንግስታዊ እና በመንግስትም ጭምር ከፍተኛ ስራዎች ተሰርተዋል ማለት ነው። ኮሚሽኑ አክለው መንግስት እጅ አጠር ለሆኑ ማህበረሰቦች በተለያዩ ጊዜያቶች ድጋፍ እያደረገ ቢሆንም መሰል ግብረ ሰናዮች ማህበራት የበኩላቸውን መወጣት እንደሚገባም ገልጸዋል። ስለዚህ አንድ እጅ ራሱን ማጠብ እንደማይችል ሁሉ መንግስትም ከመንግስት ጎን ሆነው ህብረተሰቡ፣ በተለይ እነኚህ መንግስታዊ ያልሆኑ ማህበራት ከፍተኛ ሚናው እንደሚጫወቱ እነኚህ የሙስሊም ሴቶች ማህበር አንዱ ማሳያ ሊሆን ይችላልና የነኝን ፈለግ ሌሎችም በመከተል ሌሎችም ድጋፍና እገዛ በተለይ በተለያየ ሁኔታ ድጋፍ የሚፈልጉ አካላትን በመደገፍ ደረጃ አሪያነት ያለው ተግባር በመሆኑ ሌሎችም የዚህን ፈለግ ይከተላሉ የሚል እምነትም ጥሪም እያቀረብኩ ለተደረገው ድጋፍ ኮሚሽኑ በተቋሙና በታራሚዎች ስም ምስጋና ያቀረበ ሲሆን፣ ድጋፉ ተጠናክሮ መቀጠል እንደሚገባም መልእክታቸውን አስተላልፈዋል። በዘንድሮ የኢዳለ ደሃ አረፋ በዓል የእርድ እንስሳት ግብይት ከባለፈው ዓመት ጋር ሲነጻጸር ጭማሪ ያሳየ መሆኑን ለባልደረባችን አያንቶ አህመድ የነጋዴዎችና ሸማቾች ስለመንገራቸው ዘግባለች። አንድ በሬ ዋጋም ከ50 ሺህ እስከ 150 ሺህ ብር እየተሸጠ እንደሚገኝ ነው የተናገሩት። ዝርዝሩ በተከታይነት ይቀርባል። በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረው የኢድ አላዳ ወይም አረፋ በዓልን አስመልክቶ የእርድ እንስሳት አቅርቦትና የዋጋ ሁኔታን የሐራሪ ብዙሃን መገናኛ ኤጀንሲ በሐራር ጀላ ባቀኝት አድርጓል። በወቅቱ የሚያነጋገር ናቸው ሻጮችና ገዢዎች እንደገለጹት ከአምናው ተመሳሳይ ወቅት ጋር ሲነጻጸር በዘንድሮ የኢድ አላዳ አረፋ በዓል ሰፊ የእርድ እንስሳት አቅርቦት እንዳለ ገልጸዋል። በዋጋ ረገድም የዘንድሮ ዋጋ ካለፈው በዓላት ጋር ሲነጻጸር ጭማሪ ያሳየ መሆኑን ገልጸዋል። ዛሬ የአመቱን የአረፋ በዓል የውትሕያ ከብት ፍየልና ከብት ለመፈለግ የመጣ ነው ገበያው። ቦታውም ዘንድሮ ከነበረ ቦታ ወደ ዝድቆ እዚህ መጣ። ገበያው ደሞ በጣም ጨምረ ጨምረ። አሁን ትናንትናም ዛሬም ገዝቼ ነበረ የገዛው ትልልቅ ፍየሎች ነበረ በ18 17ም ገዛን፣ እንደዛም ከብቶችም ገዛን። ግን ለማንኛ ከብቶች በጣም ብዙ አሉ እንደ ፈላጊ መጠን በዋጋው ቢለያዩም አለ ይገኛል ማለት ነው። አቅርቦቱ አሪፍ ነው፣ እንደ ድሮም ባይሆን ቦታው ርቆናል። ዋጋው በጣም ውድ ነው። የሚስተካከል ይሄን ጥሩ ነው። ከአምና በተሻለ መልኩ ዘንድሮ አቅርቦቱ አሪፍ ነው እና ምርጥ ነው። ከብቶችም ደና ደና ከብቶች ገቡ፣ ደና ዋጋ የተገበያየን ነው። ምርጥ ነው ዘንድሮ እና ሻል ያለ ነው ከአምና ነገር ዘንድሮ በዓሉ ለየት ያደርገዋል።

ነጋዴዎች በበኩላቸው የዘንድሮ አቅርቦት በስፋት መኖሩን ገልጸው የአንድ በሬ ዋጋ ከ50 እስከ 150 ሺህ ብር እየተሸጠ እንደሚገኝም ተናግረዋል ከ50 እስከ 150 ሺህ ነው ዘንድሮ እየተሸጠ ያለው ከሌላው የዘንድሮ ጭማሪ አሳይቷል ግብይቱ ጭማሪ አለው ገንዘብም የመግዛት አቅሙ እያነሰ ነው 30 እስከ 350 ሺህ እየተሸጠ ነው። ከፍተኛ ዝቅተኛው 12 13 ሺህ እየተሸጠ ነው። ፍየል ያነጋገር ናቸው የህብረተሰብ ክፍሎች ለመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ወጋገን ካፒታል ኢንቨስትመንት ባንክ ወደ ስራ መግባቱ ተነገረም። የኢንቨስትመንት ባንክ ሙሉ ለሙሉ ወጋገን ባንክ ጋር የተለየና ራሱንም የቻለ ተቋም መሆኑን የተገለጸው፣ ዘገባው የአሚር ኡስማን ነው። የአብስራ አሰግድ ዝርዝሩን ይዘዋለች። ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ ፍቃድ የተሰጠው ወጋገን ካፒታል ኢንቨስትመንት ባንክ በይፋ አገልግሎት መጀመሩን አብስሯል። የኢንቨስትመንት ባንክ ሙሉ ለሙሉ ከወጋገን ባንክ የተለየና ራሱን የቻለ ተቋም መሆኑን የባንኩ የዳይሬክተሮች ቦርድ ሰብሳቢ የሆኑት ዶክተር አክሊሉ ውበት በዕለቱ ገልጸዋል። ዋና ስራ አስፈጻሚዋ አዲስ ማርኬት እንደመሆኑ መጠን በዚህ የሰለጠነ የሰው ኃይል ለማግኘት በጣም አስቸጋሪ ነበር። በዚህ ምክንያት ከውጭ ማምጣት ነበረብን። በዚህም ሁለት ኤክስፐርት በስልጠናና በማማ ማዋከር ተቀጥረዋል ሲሉ ገልጸዋል። የውጭ ቀጥታ ኢንቨስትመንት ብዙ አለመኖሩ፣ የምንዛሪ ተመኑ መዋጀቅ፣ የተረጋጋ ማክሮ ኢኮኖሚ አለመፈጠሩና ሌሎች ፈተናዎች እንደነበሩ ጠቅሰው እሱን አልፈው ለዚህ መድረሳቸውን አስረድተዋል። ኢንቨስትመንት ባንኩ የድርጅቶች የሽያጭና መዋድ ሂደት ዳግም ማደራጀት ውጤታማ እንዲሆኑ ማገዝ፣ የድርጅት ድርሻ መሸጥ ወይም የብድር ሰነድ በመሸጥ ካፒታል እንዲያሰባስቡ ማገዝ ያሉ ስራዎችን ይሰራል። በተጨማሪም ድርጅቶቹ ለመጀመሪያ ጊዜ በሰነድ መዋለ መገበያያ ላይ ቀርበው ድርሻቸውን እንዲሸጡ ብድር ሰነድ እና ሼር ንግድ በግለሰቦች እና በኢንቨስተሮች መካከል የተቀላጠፈ እንዲሆንና ካፒታል የሚፈልጉ ድርጅቶችን ካፒታል ካላቸው ኢንቨስተሮች ጋር ማገናኘት ያሉ ስራዎችን እንደሚሰራም ዋና ስራ አስፈጻሚው ጠቅሰዋል። በእለቱ የተገኙት የኢትዮጵያ ሰነድ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ለብዙዎቹ ውስብስብ የሆነውን ገበያ ኢንቨስትመንት ባንኩ ለኢትዮጵያ የገባና የቀለለ እንዲሆን ባንኩ እንዲሰራ ሲሉ መልእክት አስተላልፈዋል። ወደ ሀገር አቀፍ ዘገባዎች አልፈናል። ኢትዮጵያዊነት ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ሕልሞቻችን ሲጨናገፉ የምንተወው የወረት ጉዳይ አይደለም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። በሌላ ዜና ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት የከተሞች ውበትና የተፈጥሮ ሀብት ጠብቆም እንዲህ ዘመኑ አስፈላጊውን ድጋፍና ክትትል ያደርጋል አሉ። በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። እነኝህንም ጨምሮ ሌሎችን ዘገባዎች ሌንሽ መለስ ወደ እናንተ ታደርሳችኋለች። ኢትዮጵያዊነት ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨናገፉ የምንተወው የወረት ጉዳይ አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ያለፉት ሰባት ዓመታት የመንግስት ስራ እንቅስቃሴና የቀጣይ አቅጣጫዎችን አስመልክቶ ባደረጉት ንግግር የኢትዮጵያዊነት ምንነት ላይ ሳንግባባ ከዚህ በኋላ የሚመጡ ሀሳቦች ላይ መነጋገር ያስቸግራል ብለዋል። ለእኔ ኢትዮጵያዊነት የጋራ እጣ ፋንታ ነው ያሉት ጠቅላይ ሚኒስትሩ እንደ ግለሰብ ሳይሆን እንደ ህዝብ የምንደርስ በትን ማንኛውም ትልሞቻችንን ልናሳካ የምንችለው በዚህ መሰረታዊ የጋራ አሰባሳቢ አስተሳሰብ ነው ሲሉም አስረድተዋል። ኢትዮጵያዊነት ሲባል የግለሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚህ አልፎ ብሔራዊ ጥቅም ማለት ነው ሲሉም አብራርተዋል። ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ የሚለው ሀሳብ ገዢ ነው። ሀገር የቅብብሎች ጉዳይ መሆኑን በመረዳት ለመጪው ትውልድ እንዴት አድርገን የጸና የለማ፣ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል ይኖርበታል ብለዋል። አባቶቻችን ያቆዩትን ቅርስ እንዲቆይ የምንጠቅነው ለቀ ትውልድ እንዲሻገሩ በማሰብ ነው። ትውልድንና ነገን እያሰብን ነው እየሰራን ያለነው፣ ብለዋል ጠቅላይ ሚኒስትሩ በቃለ መጠይቃቸው። ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው፣ ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመረሱ ለእርሻ በመዋሉ እርካታን የሚሰጥ ጅረት መሆኑንም አንስተዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መንግስት የከተሞች ውበትና የተፈጥሮ ሀብት ተጠብቆ እንዲዘምን አስፈላጊውን ድጋፍና ክትትል ያደርጋል ሲሉ ተናገሩ። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ ተገኝተው የተከናወኑ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። ባህር ዳርን ወደ ምቹ ከተማነት ለማሸጋገር የሚረዱ የመንገድ ግንባታ፣ የኮሪደር ልማትና የተቋማት እድሳት ስራዎች በከፍተኛ ርብርብ የተከናወኑ መሆኑን መመልከታቸውን በማህበራዊ ትስስር ገጻቸው ገልጸዋል። ከተማይቱን ለነዋሪዎቿ ምቹ፣ ለቱሪስቶች ተወዳጅ እንዲሁም በተለያዩ ምክንያቶች ወደ ከተማዋ ለሚመጡ እንግዶች ደግሞ ተመራጭ መዳረሻ ለማድረግ የተሰሩ የሚገኙ ስራዎች ይበሉ የሚያሰኙም ናቸው ነው ያሉት። በተጨማሪም ፕሮጀክቶችን በጥራት ለማጠናቀቅ የተደረገ ያለውን ጥረት አጠናክሮ ማስቀጠል እንደሚገባ ማስገንዝበዋል። መንግስት የከተሞች ውበትና የተፈጥሮ ሀብት ተጠብቆ እንዲዘምኑና የቱሪስት መስህብነታቸው እንዲጨምር ክትትልና ድጋፍ ለሚችሉ ጉዳዮች አስፈላጊውን ድጋፍና ክትትል ያደርጋለም ሲሉ አክለዋል። ህዝበ ሙስሊሙ የኢድ አላድሃ በዓልን ሲያከብር የተቸገሩ ወገኖችን በማሰብ ሊሆን ይገባል አሉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ሼህ ሀጂ ኢብራሂም ቱፋ በነገሎት የሚከበረውን 1446ኛውን የአረፋ በዓል በማስመልከት ለእምነቱ ተከታዮች የእንኳን ርሳችሁ መልእክት አስተላልፈዋል። በዓሉ የአብሮነትና የፍቅር መገለጫ መሆኑን ገልጸው በተለያየ ምክንያት የተቸገሩ ወገኖችን በማሰብ እና ያለንን በማካፈል አብረን ልናሳልፈው ይገባል ብለዋል። ለኢትዮጵያ ሰላም መረጋገጥ ሙስሊሙ ማህበረሰብ ያደረገ ያለውን ተሳትፎ አጠናክሮ ሊቀጥል እንደሚገባም ተናግረዋል። ኢትዮጵያ የውሃ ሀብቷን የመጠቀም ፍላጎቷን ያክል የውሃ ሀብቱን መጠቀምና ማስተዳደር ላይም ብዙ መስራት አለባት ተባለ። በዚህ ምክንያት የኢትዮጵያ የውሃ ሀብቶች በተለያየ የተፈጥሮና ሰው ሰራሽ ችግር ውስጥ እያለፉ መሆኑን ተናግረዋል። ረዘም ላሉ ዓመታት በስራ ላይ የቆየውን የኢትዮጵያ የውሃ ፖሊሲ ለማሻሻል የውሃና ኤነርጂ ሚኒስቴር ረቂቅ ፖሊሲ አዘጋጅቷል። ረቂቅ ፖሊሲው ለውሃ ሀብት ጥበቃና ማስተዳደር ተገቢውን ትኩረት የሰጠ እንደሆነም በሚኒስቴሩ የውሃ ሀብት አስተዳደር የሚኒስትሩ አማካሪ የሆኑት አቶ በላይነህ ይርዳው ተናግረዋል ኢትዮጵያ ሀገር ውስጥ ውሃን ለመጠቀም የሰጠችውን ትኩረት ያህል ለማስተዳደሩ ባለመስጠቷ የውሃ አካሎቿ በተለያዩ ችግሮች እንዲፈተኑ አድርጓልም ብለዋል። የአየር ንብረት ለውጥ፣ የሰዎች አያያዝ፣ የመጤ አረሞችና የተለያዩ ማህበራዊ እንቅስቃሴዎች የኢትዮጵያን የውሃ አካሎች እየፈተኑ መሆናቸውን አስረድተዋል። ተመልካቾቻችን፣ ከሐረሪ ክልል ቴሌቪዥን ወደ እናንተ የደረሱት ዜናዎቻችን የተከታተላችሁትን ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብራችሁ ቆይታ አድርጌ ያለሁ ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን ተመኝላችሁ